የአንድሪያ ቤርታውን አርሰናል እንድናደንቅ የሚያደርገን አንዱ ጉዳይ እንደዚህ ወጣትና ገና ሊያድጉ የሚችሉ የቤቱን ልጆች ማቆየት መቻሉ ነው። ምክንያቱም የከዚህ በፊቱን የኤዱ ጋስፐርን አርሰናል ከተመለከትን እንደዚህ ያሉ ወጣት ተጫዋቾችን የሚለቅ አይነት አርሰናልን ነበር የተመለከተ ነው። ለምሳሌ ፎላሪያን ባሎጉንን ታስታውሳላችሁ፣ ሚካቤሬዝ በእርግጥ ገንዘብ አግኝቶባቸው ሊሆን ይችላል። ግን ደግሞ እንደው ቢያቆያቸው ኖሮ አይታወቅም በጣም ምርጥ አጥቂ ይሄኔ ባልፈለጉም ይሆን ነበር አይደል። ከዛ ባለፈ እንደ ነው አማሪዮ ኮዚር ደብሪ እኔ በጣም ተስፋ ነበረኝ በሱ ልጅ ላይ እንደነ ቺዶ ኦቢ ማርቲን እኮ የጨዋታ ድል እናገኝ እንችላለን ብለው በመስጋትም ጭምር ነው የሄዱት። እና አንድሪያ ቤርታም እየሰራው ያለው ብዬ የማስበው ወጣት ተጫዋቾችን ኪፕ ለማድረግ የወሰነበት መንገድ ነው። ዛሬ እንዲሁ ሉዊስ ማይልስ ስኬሊ የአምስት ዓመት ኮንትራት በቤቱ ፈርሟል። እና ከቤቱ ልጆች አንዱ እንደመሆኑ ይሄ መድፈ ኛ ታዲያ ከአምስት ዓመት ኮንትራትን ባለፈ ከፍተኛ ተከፋይም ይሆናል ነው የተባለው። በተለይ ደግሞ አሉ ከሚባሉ ወጣት ተጫዋቾች አንዱ እንግዲህ ከፍተኛ ተከፋይ የሚያደርገውንም ኮንትራት እንዲሁ ፈርመዋል ነው የተባለው። ታዲያ ሉዊስ ማይልስ እስኬሊ በትልልቅ ክለቦች ዘንድ እንዲሁ ሲፈለግ ነበረ፣ ግን ደግሞ አሁን ላይ የበለጠ መቆየትን መርጠዋል ማለት ነው። ታዲያ አንድሪያ ቤርታ በእንደዚህ አይነት ስራዎቹ በእውነት ሊመሰገን ይገባዋል። በተለይ ደግሞ በአርሰናል ደጋፊዎች ዘንድ የበለጠ ይሄ ልጅ ምን ማለት እንደሆነ እናውቃለን። ስኬሊ አርሰናል ዋንጫ አቶ የተጽናናው እንደውም እኔ በዚህ ልጅ ፐርፎርማንስ ነበር ብዬ ነው ማስበው። ለማንኛውም ግን የእናንተስ ሀሳብ ምን ይመስላል? በዚህ ልጅ መፈረም ደስተኛ ናችሁ? ደስተኛ አይደላችሁም? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ፣ ላይክ፣ ሼር እንዳይረሳ። ይመቻችሁ። በቀጣይ ደግሞ ሌሎች ፊርማዎችም እንደሚኖሩ አይጠረጠርም ማለት ነው።